ስለዚህ በዚህ ሂሳብ ኦንቶሎጂ እና ሜታፊዚክስ በሚለው ሄደ ስላሴን ሶስት አምላክ ልታረገው ነው። ታዲያ ሶስት አምላክ አይባልም አንድ አምላክ ነው የሚባለው። ሶስት ጌቶችስ ቀደም ያልኩ እኮ ነው። ሶስት ጌቶችስ ሲ አይባልም። እ ሶስት ጌቶች ናቸው። አሁን መንፈስ ቅዱስ ምን አልከኝ? አሁን መንፈስ ቅዱስ ሶስት ጌቶች ናቸው ወይ አንድ ጌታ? አንድ ጌታ ለምንድን ነው ሰይፈ ስላሴና መልካም ማርያም ላይ መልካ ስላሴ ላይ ሶስቱ ጌቶች እያለ የሚጠራቸው አብርሃም ቤት የገቡት ሶስቱ ጌቶች ይላቸዋል። ለምንድን ነው ሶስቱ ጌቶች የሚላቸው? ሶስቱ ጌቶች ለምንድን ነው የሚላቸው? በአካል ስለተገለጡ። ስለዚህ ሶስቱ ጌቶች ይባላል ማለት ነው፣ በአካል ስለተገለጡ። አብርሃም ጌቶቼ ኑ ተቀመጡ ብሎ እሱ በሰውሰውኛ ነው የተመለከታቸው። ስለዚህ እኮ ገባኝ። አይ እንደዛ አይደለም፣ እንደዛ አብርሃም ያለውን አይደለም ጠይቀህ ሰይፈ ሥላሴና ሰይፈ ማን ነው፣ መልካ ሥላሴ ላይ ጸሎት ስታደርጉ ሶስቱ ጌቶች ሆይ እያላችሁ ነው የምትጸልዩት። እና ሶስቱ ጌቶች እንዴት ይባላል እዛ ላይ ያለው? መጽሐፍ ቅዱስ ላይ ያለውን ዘፍጥረት ላይ ያለውን ቀጥታ ታሪኩን አምጥቶ እዛ ጸሎት ላይ ያስቀመጠው እኮ። ጸሎት ትሳስቷል። አንተ ሶስቱ ጌቶች እያልክ መጥራት ትችላለህ እኮ። ሶስት ጌቶች ሴንስ ሲያደርግ ምንድን ነው? አብርሃም ሶስት ጌቶች ብሎ ተቀብሎ በእንግድነት እንደተቀበለ ሁሉ ብሎ አብርሃም ሶስት ጌቶች ያለበት የት ነው ቦታ ነው ሶስት ጌቶች ያላቸው? እንደ ዘፍጥረት ምዕራፍ 18 ላይ ተመልከት። ሶስቱ ጌቶች የሚል አለ ወይ ዘፍጥረት 18 ላይ? ቆይ ይኸውልህ፣ አዳምጠኝ። አሁን ዘፍጥረት ጥሩ ጥቅስ አነሳ። እንደውም ዘፍጥረት ምዕራፍ 18 ላይ አብርሃም ማን ተገለጠለት ይላል? እግዚአብሔር ተገለጠለት ነው የሚለው አይደለ? አዎ እግዚአብሔር ተገለጠለት አለና፣ አይኑን ዞር ብሎ ሲመለከት ስንት ሰዎች ተመለከተ አለ። ሶስት ሰዎች ተመለከተ አለ። ጥያቄ እሱ አይደለም እ ጥያቄ እሱ አይደለም። ፖይንቴ እሱ አይደለም። አብርሃም ኦሪት ዘፍጥረት 18 ላይ ሶስቱ ጌቶች የተባሉ አብርሃም ስላላቸው ነው አልክ። አብርሃም ሶስቱ ጌቶች ወይ አይምን ኖርማል አውጣ አውጣው፣ ዘፍጥረት አስራ ስምንት ላይ አውጣለት፣ ጌቶቹ የሚል ነገር የለም። ሶስቱ ጌቶች የሚል ነገር የለውም። ኦሪ ዘፍጥረት አስራ ስምንት ላይ አውጡለት። ኧረ ድርቃት በሌለውም እንደዚያ የሚል የለም። አውጣለት እና እምብለት በቀትርም ጊዜ እርሱ በዱንካን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ ሶስት ሰዎች በፊቱ ቆሙ አየ። ባያቸውም ጊዜ ሊቀበላቸው ከዱንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ፦ አቤቱ በፊትስ ሞገስ አግኝቼ እንደሆን ባሪያዬን አትለፈይ ብዬ ላምናለሁ። ጥቂት ውሃ እንጣላችሁ፣ እግራችሁንም ታጠቡ፣ ቤታች ይረፉ አለ። የታለ እዚህ ጋር ሶስት ሰዎች የሚል አለ። ሶስቱ ጌቶች የሚል አለ እኮ። ውሃ ይምጣላችሁ ከቤት የረፉ የጠየቁ ጥያቄ። ሶስቱ ጌቶች አብርሃም ብሎ አለ አልክ? የተነበበው ጥቅስ ላይ ሶስቱ ጌቶች የሚል አለ ወይስ የለም? የጥንቱ መጽሐፍት ላይ ይላል በ1954 ምን ላይ ነው? የትኛው ላይ ነው የሚለው? አንተ አንተ ያለው የምትለው

ትችላለህ? አዎ፣ የተወሰነ ሙከራ ነው። እሺ፣ አህዌ የነርግ ዲበ ሰረገላ ሚስጥር አኮኑ ታበጽ እስከ ሰማያዊት አገር። ቀጥል፣ አህዌ ተርጉም። አህዌ የነርግ ዲበ ዲበ ሰረገላ ሚስጥር አኮኑ ታበጽ እስከ ሰማያዊት አገር ምን ማለት ነው? አህዌ እስኪ ድገምልኝ ድጋሚ። አህዌ የነርግ ዲበ ሰረገላ ሚስጥር አኮኑ ታበጽ እስከ ሰማያዊት አገር ይላል። ምን ላይ ነው ያለው? ይህን አላውቀውም። ኦኬ ጉባኤ ቃና ላይ ነው ያለው። ለማንኛውም ኦሪ ዘፍጥረት 18 ላይ ግዕዙንም ብትመለከተው እንደዛ የሚል ነገር የለውም። አማርኛ ላይም እንደዛ የሚል ነገር የለም። ምናባይ ነው ነባራይ ነገር አይደለም። ወደፊት አጥንተ ትመጣለህ ማለት ነው። ኦሪ ዘፍጥረት ምዕራፍ 18 ላይ ከሌለ መልካስላሴና ሰይፈስላሴ ላይ ሶስቱ ጌቶች የሚል ቃል አለ። አንተ ጸሎት ስታደርግ ሶስቱ ጌቶች እያልክ መጸለይ ትችላለህ ወይ? እንደ መልካ ስላሴና እንደ ሰይፈስ እንደ ስላሴ አገላለጽ እ ሶስቱ ጌቶች ብለህ ስትጸልይ የሶስትነታቸውን ለመግለጽ ልትናገሩ ትችላለህ። ሶስቱ ጌቶች ስለዚህ ሶስቱ ጌቶች አሉ። ኖ ኖ አይ ጠየኩት። ሶስቱ ጌቶች አሉ ወይስ ይሉ? አንድ አምላክ አለን። ሶስት ጌቶች ግን በሶስትነታቸው አካላ አካላዊነታቸው ለመግለጽ ኦኬ፣ ሶስት ኦኬ አካላቸውን ታሳቢ ነዋቢ አድርጌ ሶስት ጌቶች ማለት ትችላለህ፣ ልትል ትችላለህ። ጌታ የሚለው ነገር ባህሪን ታሳቢ ነዋቢ ያደረገ ነው ወይስ አካልን ታሳቢ ነዋቢ ያደረገ ነው? ጌታ የሚለው አካልም ታሳቢ ታረክ ትችላለ? አያርግም። ኖ ኦንቶሎጂካል አያረግም። ለምን? ፈጣሪ ፈጣሪ ጌታና አምላክ የሚለው ኦንቶሎጂካል ነው እንጂ ሜታፊዚካል አይደለም። ባህሪን ነው ታሳቢ ነዋቢ አድርጎ የሚመጣው ሳይሆን ለምሳሌ ጌታና አምላክ የሚለውን ሁለቱም የተለያየ ትርጉሞች አሏቸው። ኖ ኖ፣ አይ ኦንቶሎጂካል ነው የሚያመለክተው። አምላክም ጌታም ፈጣሪም ኦንቶሎጂካል ነው የሚያመለክተው። ባህሪም ነው የሚያመለክተው። ጌታ ለምድራዊ ፍጡር ለንጉስም ልሰጥ ነው ለምን ይውላል። አይደለም እኮ አምላክም አምላክም የሚለውም ቃል ጌታም የሚለውም ቃል እንትን ነው የፈንክሽናል ተርም ሆኖ ሊያገለግል ይችላል፣ ግብርን ታሳቢ አድርጎ ሙሴ በፈሮን ላይ አምላክ ተብሏል፣ ዘጻት 7:1 ላይ። ዘፍጥረት 45:9 ላይ ደግሞ እንትና ጌታ ተብሏል፣ ኩሪዮስ ተብሏል። የማን ነው? ዮሴፍ። ስለዚህ እሷ አይደለም ጥያቄው ጌታ የሚለው ቃልና አምላክ የሚለው ቃል ለፍጡራን ይውላል አይውልም? አይደለም ከመነሻውኑ ለፈጣሪ ጌታና አምላክ የሚለው ሲውል ኦንቶሎጂካል ነው ወይስ ሜታፊዚካል ነው? ብዬን የጠየቅኩ የነበረው ባህሪን ታሳቢ ናዋቢ ያደረገ ነው ወይስ አካልን ታሳቢ ናዋቢ ያደረገ ነው? ስለ አካልን ታሳቢ ናዋቢ ያደረገ ነው አልክ። አካልን ታሳቢ ናዋቢ ሳይሆን ምን አልክኝ? ምን አለ መሰለ አሁን እዛ ሰይፈ ስላሴና መልካ ስላሴ ላይ ጌቶች ተብለው የተጠቀሰበት የስላሴ አሁን መልክ መጽሐፉ የጸሎት መጽሐፉ መልካ ስላሴ ነው። ሶስትነትን የሚገልጽ ነው። ስለዚህ ሶስትነትን ለመግለጽ የስላሴ የእግዚአብሔርን ሶስትነትን ባህሪ የሶስትነትን ባህሪ ለመግለጽ የተገለጠበት መንገድ እንጂ አምላክነትን ወይም ጌትነትን የሚገልጽበት መንገድ አይደለም፣ አባቶች። ስለዚህ አሁን ሶስቱ ሶስቱ አካላት አካላቸውን ታሳቢ እና ወያዊ አድርጎ አካላቸው ስለተለያየ ጌትነታቸውም ለይቶ አስቀምጦታል ነው። ልክ ዳንኤል ሶስት ሃያ ሶስት ላይ አናኒያ ዛሪያና ሚሳኤል ሲድራቅ ሚሳቅና አብደናጎ የሚባሉ ሶስቱ ወጣቶች ሶስቱ ሰዎች ተብለዋል። አደለ ተብለዋል። ሶስቱ ሰዎች ያሰኛቸው በአካል ሶስት ስለሆኑ ነው። አደለ ትክክል ነው። ስለዚህ ስላሴም በአካል ሶስት ስለሆኑ ሶስት ጌቶች ይባላሉ። አደለ። ቅድም ያው ያልተረዳህ ነገር ምን አለ መሰለህ፣ ወሒድ ልዩ ሶስትነትና ልዩ አንድነት የሚለውን አሁን ብዙ ሰው የማይረዳው የእግዚአብሔር አንድነትና ሶስትነት አንድ ነው ብለን አንቆምም። ልዩ አንድነት የአንድነቱ ሶስትነት ያለው፣ ሶስትነቱ ደግሞ አንድነት ያለው ነው። አሁን ለምሳሌ አሁን የሶስቱ ህፃናትን አነሳ። እነዚህ ሶስት ናቸው፣ ልዩ አንድነት የላቸውም። ሶስት ብቻ ሆነው ነው የሚቀሩት። ልዩ አንድነት የላቸውም። በእግዚአብሔር ዘንድ ግን ምስጢረ ሥላሴ የምትለው ምስጢር የሚያሰኘው ነገር ምንድን ነው? ልዩ ሶስትነት ልዩ ሶስትነት የምትለው አንድነት ስላለበት፣ የት ቦታ ነው ልዩ ሶስትነት ልዩ አንድነት ተብሎ የተገለጸው? ማን ነው ልዩ አንድነትና ልዩ ሶስትነት ብሎ ያስቀመጠው? እንደዚህ መጽሐፉ ነዋ። ልክ አሁን ለምሳሌ ቅድም የአብርሃም ልዩ አንድነትና ልዩ ሶስትነት መሆኑን ቅድም የተጠቀሰው ጥቅስ ላይ ሲነበብ አስተውለ ከሆነ አብርሃም እግዚአብሔር ተገለጠለታለእና ሶስት ሰዎች ተመለከተ። ከዛ በኋላ አብርሃም ደግሞ የተናገር ሶስት ሰዎችን ከተመለከተ በኋላ የተናገረው ነገር ምንድን ነው? እባክ አትለፈኝ፣ አትለፉኝ ብሎ አልተናገረም። እባክ ባረህን አትለፈው በፊት ሞገስ አገኝ ዘንድ ባሪያህን አትለፈው ብሎ አንድነታቸውን ተናገረ ከዛ በኋላ ደግሞ ድጋሚ ሶስትነታቸውን ተናገረ ነው የጠየኩህ ልዩ ሶስትነትና ልዩ አንድነት የሚል ቃል ባይብል ላይ አለ ወይ ነው የጠየኩህ የነበረው አሁን አሳቡን አይደለም የጠየኩህ የነበረው ልዩ አንድነትና ልዩ ሶስትነትን እኮ እየነገረህ እኮ አለ የሚል አለ ወይ ልዩ አንድነትና ልዩ ሶስትነት የሚል ባይብል ላይ አለ ወይስ የለም ነው የጠየኩህ ካለ አለ ብለኝ ከሌለ የለም ብለኝ ና ልዩ አንድነትና ልዩ ሶስትነት የሚል አለ ወይ ነው ባይብል ላይ ሶልዬ ይውልውድ የልዩ ሶስትነታቸውና አንድነታቸው የአብርሃም ድርጊትና መጽሐፉ ይነግርሃል፣ ነው ምል ዘብጥረት አስራ 18 ላይ ያሉ ሶስት ሰዎች እንደማን ናቸው? እግዚአብሔር ነው። ሶስቱ ሰዎች አብርሃም አብርሃም እግዚአብሔር ለአብርሃም ተገለጠለት፣ አይደለ? ተገለጠለት አለ። ከዛ በኋላ አይኑ ያለ ተገለጠለት በሶስት ሰዎች ነው አይደል? ተገለጠለት በሶስት ሰዎች አምሳያ። አዎ፣ እነዛ ሶስት ሰዎች እንደማን ናቸው? እግዚአብሔር አለ። መጽሐፉ እንደ ማናቸው ነው ያልኩ? እንደ ማናቸው ነው ማናቸው ነው ያልኩ፣ ምንድነው አላልኩ። ምንድነው ብዬ ብል ማስረጃ ስጠኝ እስቲ። አወልነስ ቅዱስ አወልነስ ስለመሆናቸው ማስረጃ ስጠኝ አውዱ ላይ እንዴ። እግዚአብሔር ተገለጠለት አለ እኮ። እግዚአብሔር በመላክ ይገለጣል እኮ፣ በአህያም ይገለጣል፣ እግዚአብሔር በእሳትም ተገልጧል። እሷ አይደለም ነጥቡ፣ እሷ ነው የተገለጣ ማኒፌስቴሽን ነው፣ ይገለጣል። አው አሁን እሱ አይደለም ነጥቡ። እዛ ጋር ኦሪት ዘፍጥረት 18 ላይ ያሉ እነዛ ሶስት ሰዎች አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል አውዱ ላይ አለ? አውዱ ላይ የለም፣ የለም። ጥሩ እነዛ ሶስት ሰዎች ወደ ማን ሄዱ ይላል መጨረሻ ላይ ወደ ወደ ማን ሄዱት? ማጋይ ሄዱ በመሸ ጊዜ ገቡ ይላል። ስንት ናቸው ይሄዱት? ወደ ሎጥ፣ ወደ ሎጥ ይሄዱ ስንት ናቸው? ስንት ናቸው ወደ ሎጥ የሄዱት? ሁለቱ መላእክት። ከሁለቱ መላእክት አንደኛው የት ገባ? ከሶስቱ ጋር የነበሩት ቆይ፣ እዚህ ጋር ደግሞ ላስረዳ። አሁን ጥያቄው ብዙ ጊዜ የሚነሳ ጥያቄ ነው። ለምሳሌ ንጉስ ባለበት ጭፍራ የለም ጠባቂ የለም። ኖ ኖ፣ አይ፣ የጠየኩት ጥያቄ ሰዎቹም ነው የሚለው ሰዎቹም፣ ዴፊኒት አርቲክል አለው ሆሪዘን ጥረት ሁለቱ ሰዎች ወደ አንበበለት አስራስ አስረስ አንብብለት እና ሰዎቹ የሚለው ከሦስቱ ውስጥ አንድ ጊዜ ሶልዬ ዘፍጥረት 18 ላይ ሰዎቹም ወደ ሰዶም አቀኑ ነው የሚለው። ቁጥር 16 18 16 አውጣለት ጥቅሱን፣ ከተሳሳትኩኝ ታርመኛለህ። አፍረስ እሺ፣ ቁጥር ስንት አንብብላችሁ። 18 16 ላይ ሰዎቹም ወደ ሰዶም አቀኑ የሚለውን የሚለው ነው ጥቅስ ታመጣለህ። እሺ፣ ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም እነማን ናቸው ሰዎቹ የተባሉት? እንኳን ሊሸኛቸው ሰዎቹ የተባሉት እነማን ናቸው? እዛ ጋ ሰዎቹ ገብርኤል እና ሚካኤል መላእክቱ ነው ሰዎቹ የተባሉት እዛ ጋ እዛ ጋ ሰዎቹ የተባሉት እነማን ናቸው? ከ አስራ ስምንት ውስጥ ነው ያሉት አብርሃም አብርሃም ጋር የነበሩ ሰዎች ናቸው ሰዎቹ የተባሉት አ ታዲያ አብርሃም ጋር የነበሩ ከተገለጡ ውስጥ መካከል ስንቶቹ ናቸው ወደ ሎጥ ቤት የሄዱት? እግዚአብሔር ሲገለጥ ይኸውልህ፣ መጽሐፍን እኮ እያያያዝክ ነው። መቼም አንተ ተምረሃል ብዬ አስባለሁ። እግዚአብሔር ባለበት መላእክት አለ ብለን እናስባለን። ሉቃስ ወንጌል ምራፍ አይ እነዛ እነዛ ሶስት ሰዎች አሁን ወስዱ ስለመሆናቸው ማስረጃ ስላላገኘው ነው እኔ እሱን ወደ መጽሐፍትን ከመጽሐፍ ጋር ታጣቅሳለህ መቼም መጽሐፍን አንተና ነገረኝ። እነዛ ዘፍጥረት 18 ላይ ያሉት ሶስቱ ሰዎች ከሌናቸው ብሎ የተነገረበት አይ ማስረጃ ስለኛ ዝም ብለው አንደክ እኮ የሉቃስ ወንጌል ምዕራፍ አንድ ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል። ጥያቄ እሱ አይደለም። እግዚአብሔር ባለበት መላእክት አሉ ማለት ነው። ጥያቄ እሱ አይደለም። ጥያቄ እሱ አይደለም። ኦሪት ዘፍጥረት አስራ ስምንት ሶስት ላይ ሶስት ቀና ብሎ ሲመለከት የተመለከታቸው ሶስት ሰዎች ተመለከተ ይላል አይደል? ትክክል ነው። ከነዛ ሶስት ሰዎች መካከል ሁለቱ ወዴት ሄዱ? ወደ ሶዶም ሄዱ። ወደ ሶዶም ስንት ቀረ፣ ቀረ የሚል የለም። እሺ ሁለት ሁለት ሲሄዱ ስንት ነው የሚቀረው? ስንት ነበሩ? መጀመሪያ ስንት ነበሩ? ሶስት እግዚአብሔር ተገለጠለት አለና ሶስት ሰዎችን ነው ያለው። አዎ ሶስት ሰዎች ሰዎቹም ወደ ሰዶም አቀኑ ይላል። ሰዎቹ የሚለው በዴፊኒት አርቲክል የተጠቀመው የትኞቹን ሰዎች ነው? እኮ ሰዎቹም ነው የሚለው እኮ ሰዎቹም የሚለው የትኞቹን ሰዎች ነው? ነው የምልህ እኮ የትኞቹን ሰዎች? እሱን እኮ ነው እያስረዳሁ ያለሁት። እኮ እየሰማኸኛል? እሺ፣ እሺ። በእግዚአብሔር ፊት መላእክቱ አብረው አሉ። እዛው የጠየኩ ሰዎቹ፣ ዘብጥረት 18 ላይ አብርሃም ጋር የነበሩ ሰዎቹ የተባሉት እነማን ናቸው ለሚለው ነው ማስረጃ የፈለኩት። ቁጥር 19 ላይ ሙሉ ስታነበው እነዛ መላእክት እንደሆኑ ይነግራል። ስለዚህ መላእክት ከሆኑ ከመነሻውኑ መላእክቶች ናቸው የነበሩት። ማስረጃ ልስጥ፣ ማስረጃ ልስጥ። ኦሪት ዘፍጥረት ማስረጃ ልስጥ። በሽ ቁና ማስረጃ አለኝ። ለምሳሌ ዮሐንስ አፈወርቅ ቆይ አንዴ፣ ዮሐንስ አፈወርቅ ዕብራውያን ምዕራፍ አስራ ሦስት ቁጥር ሁለት ላይ ያለውን ጥቅስ እንዲህ ብሎ ፈጣሁ። አውጣው፣ አስረስ መጀመሪያ ሁለት ላይ ያለውን አውጣለት፣ መጀመሪያ አንብብለት። አስራ ሦስት ሁለት ላይ የወንድማሞች መውደድ ይኑር። እንግዶችን መቀበል አትርሱ። በዚህ አንዳንዶቹ ሳያውቁ መላእክትን እንግዳነትን ተቀብለዋልና። ስለዚህ በእንግዳነት የተቀበሉት እነማን ናቸው? እነማን ናቸው የተቀበሉት በእንግድነት መላእክትን ሶል መላእክትን በእንግድነት የተቀበሉት እነማን ናቸው? መላእክትን በእንግድነት የተቀበሉት ማን? አብርሃም ተቀብሏል። ጥሩ። እነዛ እነዛ እነዛ ሶስት ሰዎች ዮሐንስ አፈወርቅ መላእክት ናቸው ብሎ አስቀመጠ። ይሄከን ዮስጦስ ሰማዕቱ ደግሞ እነዛ ሶስት ሰዎች ሁለቱ መላእክትና ኢየሱስ በብሉ ኪዳን ቴዮፋን ይሆኑ አለ ብሎ አስቀመጠ። አንተ ደግሞ ምን ታረጋለህ? እነዛ ሶስት ሰዎች ከሌላ ናቸው የሚለው ማስረጃ ተሰጥቷል ወይ ከባይብል ከወይ ከቻሽፋዘር ስጠኝ። እኮ ልንገር ትክክል እኮ ነን እኔ አሁን ቅድም ያልኩህን ነገር ካዳመጥከኝ አብርሃም እግዚአብሔር ተገለጠለት አለ። እግዚአብሔር ተገለጠለት ካለ በኋላ እየተመለከተው ሶስት ሰዎችን ነው። ሶስት ሰዎችን ሲመለከት አብርሃም እዛ ጋር ታሪኩን ሙሉ ለሙሉ ስታነብ እንደውም ለሚስቱ ያላት ምንድን ነው ሶስት መስፈሪያ በአንድ አድርገሽ ጋግሪ ብሎ እንደውም ሚስጥረ ስላሴን ያስተምራት ነበረ የእግዚአብሔር አንድነትና ሶስት ሙሉ ዝም ብለህ ነው እንትን እምትለው እኔ ሶስቱ ሰዎች አቦ መንፈስ ቅዱስ ስለመሆናቸው ማስረጃ ስጠኝ ብዬ እስካሁን አልሰጠኝምናቆንስ ነው የመደጋገም ነው። ኖ አይደለም፣ የጠየኩ ጥያቄ ኦሪት ዘፍጥረት 18 ላይ ያሉ ሶስት ሰዎች አብ ወልድ መንፈስ ቅዱስ ስለመሆናቸው ማስረጃ ስጠኝ ነው ያልኩህ። ወይ ከባቢል ስጠኝ ወይ ደግሞ የቀደሙ አባቶች ጥንታዊ አፖስቶሊክ ፋዘርስ ወይም ሐዋርያን አበው የሚባሉት ወደ ዘፍጥረት አስራ ስምንት ላይ ያሉ እነዚህ ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው ብሎ ያስረዳና የተረዳ የተረጎመና ያስተረጎመ ካለ ስጠኝ ነው ያልኩህ። አንተ የራስህን ትርጉም ነው እየሰጠኝ ያለው። ዘፍጥረት ሰላሳ ሁለት ላይ እግዚአብሔር ለያዕቆብ ተገለጠለት አይልም። ታይላን ሲገለጥለት ሰው አላየም አይቷል። ያ ሰው ፋኒል አይደለም ፋኒል የሚባለው መልአክ አይደለም ነው ነው ነው። ስለዚህ እንደዛ ነው። ሶስት ሰዎች እግዚአብሔር ተገለጠ ካለ በኋላ ሶስት ሰዎች ታዩ ሲባል ሶስቱ ሰዎች የተባሉት ሶስት መላእክት ናቸው ብዬ ማስረጃዎችን ሰጠው። አንተ እነዛ ሶስት ሰዎች የተባሉት አብርሃም እግራቸውን ያጠባቸው ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ማስረጃ ስጠኝ አሁን። ወይም የባይብል ማስረጃ የለም፣ የአዲስ ኪዳን ማስረጃ የለም፣ የብሉይ ኪዳን ማስረጃ የለህም። የቸርች ፋዘር ስለ ማስረጃ አልሰጠኝም። አይ የቸርች ፋዘር ማስረጃዎች በብዛት አሁን ስለዘነገዋቸው ነው እንጂ በብዛት እንደውም ሃይማኖት አበው የሚለውን መጽሐፍ፣ እሺ በቃ ተዘጋጅና ዘፍጥረት አስራ ስምንት ላይ ያሉትን አብርሃም ቤት የገቡትን ሶስት ሰዎች አብ ወልድ መንፈስ ቅዱስ ናቸው የሚል ማስረጃ ታመጣለህ። ለቀጣይ ወሒድ፣ የቸርች አባቶች ዕውቀት ብቻ አይደለም እሱን ዝም ብለህ ስታነበው አንድ ዝም ብሎ ማንበብ የሚችል ሰው በደንብ መረዳት የሚችለው ነው። አንድነትና ሶስትነት አብርሃም ራሱ የተገለጠለት ዝም ብለህ ነው። እውቀቱ የለህም ማለት ነው። ሌላ ሰው ሊቀየርልን ነው ምንድን ነው? ዘፍጥረት 18 ላይ ባለው ጥቅስ መሰረት ነው የተነሳሁት። ዘፍጥረት 18 ላይ ባለው ጥቅስ መሰረት እነዛ ሶስቱ ሰዎች አብ፣ ወልድ መንፈስ ቅዱስ ናቸው የሚል ያወድም ማስረጃ የለህም። ይልቁንስ 16 ላይ እንደውም ወደ ሎጥ ቤት እንደሄዱ ይናገራል። በመሸም ጊዜ ሁለቱ መላእክት ያደርጋቸዋል። በኋላ ላይ ሁለቱም መላእክት ይላቸዋል። ከዛ በኋላ ደግሞ ዘፍጥረት 19 ላይ ቁጥር 11 ላይ ስትመለከት ሁለቱም ሰዎች ይላል፣ ሁለቱም መላእክት የሚለው ሁለቱ ሰዎች ይላል። ሁለቱ ሰዎች ብሎ ስፔሲፋይ ያደርጋቸዋል። ስለዚህ ኦሪ ዘፍጥረት 18 ላይ ባለው ጥቅስ መሰረት እነዛ ሶስቱ ሰዎች አብ ወልድ፣ መንፈስ ቅዱስ ናቸው የሚል የአዲስ ኪዳን መረጃ፣ የብሉይ ኪዳን መረጃ፣ የአውድ መረጃ እንደገና ደግሞ አፖስቶሊክ ፋዘርስ ወይም ደግሞ ሐዋርያነ አበው የሚባሉ ቀደምት የነበሩ ሰዎች ዘፍጥረትን የተረዱበት አይሁዶች ራሳቸው የተረዱበት ሶስት መላእክት ናቸው አብርሃም ጋር ኢቭን አይሁዶች እንኳን የተረዱት የእነሱ መጽሐፍ ላይ ማብራሪያው ላይ ምንድን ነው የሚለው ሶስት መላእክቶች ናቸው አብርሃም ጋር የመጡት ሶስቱ ሰዎች ሶስት መላእክቶች ናቸው ብሎ ነው ያስቀመጠው በብሉይ ኪዳን ዘመን አንተ እንዳልከው አብ ወልድ መንፈስ ቅዱስ የሚል ቁጭ ያለ ነገር የለም እግዚአብሔር ግን ከአንድ በላይ የሆነ አካል እንደሆነ በግልጽ የተቀመጠ አታመጣም። ከአንድ በላይ የሆነ አካል ፈጣሪ ነው የሚል ማስረጃ የለም ባይበል ላይ አንድ ጥቅስ አታመጣም። እግዚአብሔር አንድ ጀምሮ ከመጀመሪያው ከቁጥር አንድ ቁጥር ሀያ ስድስት ጀምሮ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር። እንፍጠር ያለው ለማን ነው? ለማን ነው እንፍጠር ያለው እግዚአብሔር እግዚአብሔር እንፍጠር ያለው ለማን ነው? ለመላእክት? ለመላእክት? ለማን እንፍጠር ያለው እርስ እግዚአብሔር ለራሱ ለባህሪው ለአንድነቱ ለሶስትነቱ ነው። እስቲ ማስረጃ ስጠኝ። ለሶስትነቱ ስለሆነ ማስረጃ ስጠኝ። እኔ አንተ አሁን እ በደም ከተረዳ ተናጋሪው ማን ብሎ ያለው ማን ነው ወልድ ያለው ላብና ለመንፈስ ቅዱስ እኮ ማስረጃ ስጠኝ። እዛ ማስረጃ ስጠኝ። እንደዛ የሚል ጥቅስ ማስረጃ ማብራሪያ እግዚአብሔር ተናገረ ነው የሚለው እኮ አይ ማስረጃ ስጠኝ። ለወልድና ለአብና ለመንፈስ ቅዱስ ስለመሆኑ ማስረጃ ስጠኝ። እንደዛ ብሎ ያለው እግዚአብሔር ይላል እኮ እኮ ያለው ለነማን እንደሆነ ለነከሌ የሚለውን ነገር ማስረጃ ስጠኝ ነው። አብረ አካል አጠገቡ ለነበሩት እኮ ስጠኛ፣ ማስረጃ ስጠኝ። ያለው እንፍጠር ያለው ለከሌ ነው የሚለውን ማስረጃ ስጠኝ ያልኩኝ። እኮዛው ጥቅሱን እኮ ማንበበኩ ከአንድ በላይ ለሆኑ አካላት እንዳሉና ለነሱ እንፍጠር እንዳለ የሚያስረዳኩ። አይ ማስረጃ አልሰጠኝም። ማስረጃ ከሌለ ችግር የለውም አልተገደድም። ኤንዌይ እግዚአብሔር እንፍጠር ያለው ለመላእክት እንደሆነ ነው ማስረጃ ብሰጠስ? እሺ ንገረኝ። ለመላእክት እንደሆነ ማስረጃ ልስጥ? እሺ። ለፍጡር እንፍጠር ካለ እግዚአብሔር እንስጠኝ። አዎ ለመላእክት እንዳለ ማስረጃ ልስጥ? እንግዲህ እኔ ለፍጡር እግዚአብሔር ፍጥረትን እንፍጠር ይላል ብዬ አላምነም። ማስረጃ ልስጥ ወይ ከመጽሐፍ ጠቅሼ ልስጥ ወይ ማስረጃ ነው የምልህ አላምንም ካልክ መጽሐፉን አለቀ መጽሐፈ ኩፋሌ ምዕራፍ አራት ቁጥር አራት ላይ መልአኩ መጥቶ ለሙሴ ምን አለው ፈጣሪያችን እግዚአብሔር ለእኛ እንዲያለን አለ እንፍጠራለን እያለ ይናገራል ምን ትላለህ ምን ላይ መጽሐፈ ኩፋሌ ምዕራፍ አራት ቁጥር አራት ላይ ፈጣሪያችን እግዚአብሔር ለእኛ እንዲያለን አለ መልአኩ መጥቶ ሲነግረው ምን አለን አለ እንፍጠራለን አለ። ያው እኔ መላኩ ለእኛ ነው ያለን ብሎ ነገረን። ማንን ነው የምሰማው? ሙሴ ጋር የመጣው መልአክን ነው የምሰማው ወይስ ደግሞ አንተ ነው የምሰማው? ሙሴ ጋር የመጣው መልአክ ለእኛ ነው ያለን ይላል። አንተ ደግሞ ለአብና ለመንፈስ ቅዱስ ነው ይላል። እንደውም የማውቀው አብ ነው ተናጋሪው ለወልድና ለመንፈስ ቅዱስ ነው የሚል ነበር። ምስ ሰማይ ነበርኩት የከረምኩት ወጣ እንዴ!